ሁሉም ነፍስ ሞትን ቀማሽ ናት። እንግዲህ ከመግቢያው እንደተመለከታችሁት እጅግ በጣም የሚያሳዝን የወጣት ሞት ድንገት፣ በጣም የሚያስደነግጥም ነው። ብዙዎቻችን ማመን ከብዶናል እኔንም ጭምር። አላህ ይዘንለት፣ አላህ የጀነተል ፍርዶስ ያድርገው። እንዲሁም ደግሞ የአላህን ቃል በቃሉ የያዘ እንግዲህ፣ ከኡስታዝ እንደሰማ ነው፣ ሀፊዘል ቁርአን ነበር። አላህ አላህ፣ ሱብሃነላህ። እንግዲህ ትናንት እንደነገርኳችሁ የደሴ ተወላጅ ነው። ጀናዛው ወደ ደሴ መቷል ማለት ነው። ዛሬ ቀብሩ ይካሄዳል፣ የወንድማችን ሙነሽድ ሙሐመድ ሰይድ በአንደበቱ በዛ በጣፋጭ አንደበቱ ቁርአንም ሲቀራ እንመለከታለን። አንድ በጣም ልቤን የነካው የእሱ ንግግር ነው፣ እንግዲህ ከጓደኞቹ ጋር ያደረገው ንግግር ነው። ሰማኒያ ሺህ ብር ናት ያለችኝ፣ ኡምራ ማድረግ እፈልጋለሁ አለ። አላህ ይዘንለት። ወንድማችን መሐመድ ሰይድ በዘንድሮ ረመዳን መጨረሻ ኡምራ መሄዱን ከመጠን በላይ ፈልጎ ብዙ ወንድሞችን ይህንኑን አማከራ። ኧረ እባክህ አንተ እኮ አቅም የለህም ዋጋውም እኮ ውድ ነው፣ አንተ ደግሞ አቅም የለህም አሉት። በፍጹም አለ ሙሐመድ። ከረመዳን በኋላ ብትሄድ ይሻላል አሉት ብለው ሊያግባቡት ሞከሩ። አይሆንም፣ የረመዳን መጨረሻዎቹ ቀናት ኡምራ ነኝ አለ ፍርጥም ብሎ። ምንድን ነው የመጨረሻ አደረከው እኮ ብለው ሲቀልዱበት፣ ያው በሉት ብሎ መለስላቸው። ኢና ሊላሂ ወኢና ኢለይሂ ራጂዑን በቀልድ መልኩ እነሱ ምነው የመጨረሻ አደረከው ካልሄድኩ አልክስ አለው። ያው በሉታል። ታውቆት ነበር። ተመልከቱ፣ ፊዛ ፈለገ፣ ለፋ፣ ወጣ፣ ወረደ። አልሐምዱሊላህ፣ አላህ ፈቀደና ሕልሙ ተሳካ። ሰዎች ገንዘብ ስላላቸው ብቻ ሳይሆን ሲጠሩ ሲጠሩ ብቻ ወደሚሄዱበት የአላህ ስብሐነወተዓላ ቤት ሄደ። የሚወዳቸው የሩሱላችን ሰለላሁ ዐለይሂ ወሰለም ሀገርን ረገጠ ዑምራን ፈጽሞ መዲናን ዘይሮ ወደ ሀገር ቢመለስም በድንገተኛ ህመም ወደ አኪራ ሂዷል። እውነትም የመጨረሻ ዑምራ ነበረች። አላህ ይዘንለት። የኡስታዝ በድር ሁሴን እንግዲህ በአባደር መስጅድ ሽኝት ላይ የተናገረው ንግግር ይላል። አላህ አላህ እጅግ ልብ እጅግ ልብ ይነካል። መሐመድ ሰኤድ የአራት ልጆች አባት ነው። ልጆቹን የቲም አድርጎ ነው የሄደው። የሁላችንንም ድጋፍ ይፈልጋል። የቲም የሆኑ ልጆች አባትነት ጣዕማቸውን ቢያጡም እንደ ማህበረሰብ አንድ ነን ብናደርግ መልካም ነው። እናም አንድ ነገር ብናደርግ መልካም ነው። እናም ለየቲም ልጆቹ የምትለግሱ ስጦታ ካለ በልጆቹ እናት ባለቤቱ አካውንት የምንችለውን እንነየት። የአካውንቱ ስም ነጃት አብዱልመናን ጦሃ ሚስቱ ይላል። እንግዲህ በዚህ በምስሉ ላይ የምትመለከቱን አካውንቱ አንድ ሺ አርባ አምስት ሰማኒያ ሁለት ሰባ ስምንት ሃያ ዘጠኝ ሰባት ሁላችሁም በዚህ አካውንት የምንችለውን ሰደቃ እናውጣ። አራት የቲም ልጆች አሉት። አላህ አላህ ቃል አጥሮኛል። ለማንኛውም ይህን ይመስል ነበረ። ሁላችሁም ዱዓ እንድታደርጉለት የአላህን ቃል በ አይምሮ እንግዲህ፣ በቃሉ የያዘ እንግዲህ ወጣት ልጅ ነው። ሙነሺድ ነው። ሁላችሁም ታቁታላችሁ። ነቢያችን ነብዬ ነብዬ እያለ ብዙ ጊዜ ነቢያችንን ሲያወሳ ነበረ። አላህ የነብዩ ጎረቤት እሳቸውን የሚያይበት እድል አላህ ይለግሰው ይስጠው ለማለት እወዳለሁ። ሁላችሁም ለቤተሰቦቹ ሶብር እንዲሰጣቸው ለእሱም ደግሞ አላህ ቀብሩን ኑር እንዲያደርግለት ዶ አድርጉለት። ወላሂ ወላሂ ነጃ ቃል አጠሪ። ለማንኛውም የተለያዩ እሱ በአንደበቱ በዚህ በጣፋጭ አንደበቱ ቁርአን ሲቀራ እንመልከት። አላህ ይዘንለት፣ አላህ ይዘንለት። ድንገት ሞት መቶ በራችን ያንኳኳል። ሁላችንም ዝግጅት ልናደርግ ይገባል። ብዙ እንኖራለን ብለን እናስባለን፣ ብዙ ነገር እናደርጋለን ብለን እናስባለን። ነገር ግን ሞት መቶ በዚሁ መልኩ ይወስደናል።

ለአንድ የቅርብ ወዳጁ ይህ ዚያራ የመጨረሻዬ ነው ሲል እንደነገረው ተሰምቷል። አሞት የነበረው ጉንፋን የሚመስል አይነት ኢንፌክሽን ነበር። ውስጡ ጥሩ ስላልነበር አዲስ አበባ ከመጣ በኋላ መለስተኛ ህመም ተሰምቶት ነው ወደ ሆስፒታል የገባው። ነገር ግን እቺ ቀን የአላህ ቀጥሮና የእርሱ አጀል የሚገናኙባት ነበረችና ወደ አላህ ዘንድ ሄደ። ዛሬ ጀናዛ ወደ ደሴ ጉዞ ተጀምሯል። ቀብሮ ነገ ጅሙዓ ነው የሚሆነው አላህ ከፈቀደ። አላህ ከጻፈ በኋላ ህመም ፈረጥ አይደለም። አላህ ከጻፈ በኋላ ማርጀት ፈርድ አይደለም። ሽበት ባይኖርብንም፣ ወጣት ብንሆንም፣ ባንታመምም፣ ያልጋ ቁረኛ ባንሆንም፣ መሞት ባንፈልግም፣ ለመኖር ብንጓጓም አላህ ከጻፈ ማንም የሚቀር የለም። ሰዓቲቱ ከደረሰች ወደ ኋላ የሚል የለም። መለከ መውት የእኛን ፍላጎት ሳይሆን የአላህን ነው የሚያስፈጽመው። በቅርብ የሚያውቁት ሰዎች ምን ያህል መልካምና ልበቀና የዋህ እንደነበረ በግልጽ ይናገራሉ። ድንገተኛ ሞቱ ያላስደነገጠው ሰው የለም። አላህ ለቤተሰቦቹ ለወዳጅ ዘመዶቹ አላህ ሶብሩን የወፍቃቸው። ቆይ ትንሽ ወጣት ነኝ፣ ትንሽ ልቆይ፣ ዘና ልበል፣ ትንሽ ልፍታታ የምንላት ነገር አላህ መች እንደሚጠራን አናውቅም። እና ይህ ለሁላችንም ትምህርት ነው። ይህ ለሁላችንም ማንቂያ ደውልም ጭምር ነው። አላህ ከሻ የእኛ ወጣትነት የእኛ አለመዘጋጀት ጥያቄ ውስጥ የሚገባ አይደለም። ወንድም መሐመድ ሰይድ አላህ በፊርዳውስ ለጀና ይቀበለው። አላህ መልካም ስራውን ተቀብሎ ቀብሩን ኑር ያድርግለት። አላህ ባማረ መስተንግዶ ይቀበለው። ዱዓና አድርግለት። ስንቃችሁን አደራ። ስንቅ ካልያዘን ድንገት ስንጠራ እምን ሆኖ እናጣለንና፣ አላህ ስንቆቻችንን ሳንቋጥር ወደ እርሱ የማይጠራ ያድርገን። አላህ ከድንገተኛ ሞት ከድንገተኛ ህልፈት እርሱ ይጠብቀን። ወሰላም ዓለይኩም

አሰላሙ አለይኩም ወራህመቱላህ ወበረካቱ። ውዶች እንዴት ናችሁ? ወላሂ እንግዲህ በወንድማችን መሐመድ ሰይድ መሞት ያላዘን የለም። ሁላችንም ደንግጠናል፣ አልጠበቅንም። እኛም ያላህነን እንግዲህ ወደሱም እሱም ተመላሾች ነን። አላህ የሁላችንን ህታም አላህ ያሳምርልን። ወላሂ ከሁሉም ነገር አሁን በጣም የሚያስጨንቀው እና በጣም የሚያሳዝነው ሌላው ነገር ማሜ የአራት ልጆች አባት ነው እና አራት የቲም ህፃናቶችን ነው ጥሎ የሄደው። ሁላችንም በምንችለው አቅም እንግዲህ ባለቤቱን ብናገዛት፣ ሰፖርት ብናደርጋቸው የተወሰነ ነገር ብናግዛቸው የተሻለ ይመስለኛል። ጊዜው ከመሄዱ በፊት ሁላችንም ያቅማችን እንድንረባረብ ለማስታወስ እና ለመናገር ያህል ነው። አካውንቱን ካፕሽን ላይ አስቀምጣለሁ። ሁላችሁም ይህም ቪዲዮ ሼር ዲዩት በማድረግ ለብዙዎች እንዲደርስ ብታደርጉ የአጅሩ ተካፋይ ትሆናላችሁ። አላህ እንግዲህ እሱን ማረፊያውን አላህ ያሳምርለት ከወደዳቸው ከናፈቃቸው ነብይ ጋር ጉርብትናን አላህ ይወፍቀው። አላህ ይዘንለት። ለእኛም አላህ ይዘንልን። አላህ ኺታማችንን ያሳምርልን ነው። አሰላሙ ዓለይኩም ወረህመቱላ